የንግሥት ኤልሳቤጥ ምሥጢራዊ ስምንት ቀናት ቆይታ በኢትዮጵያ እና የዳግማዊ አፄ ኃይለ ሥላሴ ሀገርን አሳልፎ የመስጠት ጥያቄ። ዓለም ሁሉ ሊነጋገር የማይገባውን የሰማያት ስጦታ እንግሊዝ ለምን በቅርበት አየችው? ኢትዮጵያ የጊዜን ጅረት የሻረች በነገሥታት ደም የተቀደሰች፣ ከመላእክት ከተማ ተብላ የምትጠራ ምሥጢራዊት ሀገር ከሁሉ በላይ የዓለም ሁሉ እምነት ማዕከል የሆነው የቃል ኪዳኑ ታቦት ከዘመናት ወዲህ ከዓለም ዓይን ተሰውሮ በድብቅ የተጠበቀባት ቅዱስ ስፍራ ነች። የጥንት ነገሥታት ስልጣናቸውን ያረጋገጡባት፣ ከሰማይ ኃይል የሚቀበሉባት፣ የላሊበላ ቤተ መቅደሶች የቆሙባት። ግን ከሁሉም ምስጢሮች በላይ በአዲስ አበባ ሸለቆ ላይ እንደ ዘበኛ ተጥሎ የቆመው በአክሱማዊ ነገሥታት ተመርጦ የኃይል ማዕከል የነበረው የማይደረስበት የየረር ተራራም አንዱ ነው። ታዲያ በ1965 ዓ ም የዓለማችን እጅግ ሀያል ከሆኑት ነገስታት አንዷ የብሪታንያዋ ንግሥት ኤልሳቤጥ ዳግማዊት ንጉሰ ነገሥት አጼ ኃይለ ሥላሴን ለመጎብኘት ኢትዮጵያ ለመመጣች የቆይታዋ መግቢያና መውጫው የኢትዮጵያ ምስጢራዊ ስፍራዎች ነበሩ። ስምንት ቀናት ብቻ። ይህ ጉብኝት እንደ ቀላል ዲፕሎማሲያዊ ወዳጅነት አይደለም። ከጀርባው የዓለም አቀፍ ስትራቴጂ የቀዝቃዛው ጦርነት ሴራና የታሪካዊ ክህደት የዘመናት ዕዳ ነው። ታዲያ ጥያቄው ይኸው ነው። አፄ ኃይለ ሥላሴ ታቦቱ ካለበት አክሱም እስከ ነገሥታት ማዕከል እስከሆነው የረር ድረስ የአገራቸውን ታላላቅ ሚስጥራት አሳልፈው ሰጡ? ወይስ ስልታዊ በሆነ ብልህነት በመጠቀም የዓለምን ሀያላን ከፊት አቁመው የኢትዮጵያን የዘላለም ክብርና ስልጣን አወጁ? ዛሬ የንግሥቲቱን ጉብኝት ከሴራ ትንተና አንጻር የረር ተራራን ጨምሮ ከጎበኘቻቸው ስፍራዎች ጀርባ ያለውን ታላቁ ሚስጥር እንፈታዋለን። ኢትዮጵያና ብሪታንያን ያቆራኘው የዘመናት የፖለቲካና የሃይማኖት ውዝግብንም ወደ ብርሃን እናወጣዋለን። የረር ተራራ የንጉሳዊ ኃይል የማይታይ ማዕከል። የረር ተራራ በኢትዮጵያ ታሪክ ውስጥ የጂኦግራፊያዊና መንፈሳዊ ሚስጥር ጥምረት ነው። የመላእክት ከተማ ይሉታል። የኢትዮጵያ ቤተክርስቲያን ትውፊት የየረር ተራራን አካባቢ ከሰማያዊ ስፍራዎች ጋር ያገናኘዋል። ኤረር ማለት የመላእክት መገለጫና መናኸሪያ ማለት ሲሆን ይህም ቦታው ለጸሎትና ለተስፋ መብራት ማዕከል እንዲሆን ያደርገዋል። ይህ እምነት የረርን የማይናወዝ ቅድስናን ይበልጥ ያተናክራል። የጥንት ስልጣኔዎችን ፍለጋ የየረር ተራራ በአንዳንድ የአርኪዮሎጂስቶች ዘንድ ገና ያልተገኘ የጥንታዊ ስልጣኔዎች እሪትን እንደሚይዝ ይገመታል። የአክሱማውያን ነገስታት ከሰሜን ርቀው ይህንን አካባቢ ለመምረጥ የቻሉት ያልተነገረለት ታሪካዊ ሀብት ስላለበት ሊሆን ይችላል። የረር ለሺህ ዓመታት የንጉሳዊ ስልጣን መገኛ ሆኖ አገልግሏል። የአክሱሙ ንጉሥ አጽብሃ በአራተኛው ክፍለ ዘመን በየረር ተራራ ላይ የድንጋይ ቤተ መንግሥት ወይም ምሽግ እንደሰራ በታሪክ ይነገራል። የረርን ስልታዊና ወታደራዊ ጠቀሜታ እንዳለውም የሳቸው ቤተመንግስታቸውን ለመመስረት ይህን ቦታ ለምን እንደመረጡ ያረጋግጣል። የቤተመንግስት መንግስት ከሰሜን ወደ ደቡብ በሚዘልቀው የንግድ መስመር ላይ ቁጥጥር ለማድረግ እንዲሁም የአክሱምን ስልጣን ወሰድ ለመዘርጋት የታሰበ ነበረ። እንደዚሁም የሸዋ ነገስታት ስርዓት ሲመሰረት የየረር ተራራ ለረዥም ጊዜ የመሪዎች የምልከታና የውሳኔ መስጫ ማዕከል ሆኖ አገልግሏል። ዳግማዊ ንጉስ ምኒልክ አዲስ አበባን ከመመስረታቸው በፊት ከተራራው አናት ላይ ሆነው አካባቢውን መርምረዋል። ይህም የየረርን ጂኦፖለቲካዊ ዋጋ ያሳያል። አፄ ኃይለሥላሴም ለየረር ተራራ የሰጡት ትኩረት ከንጉሳዊ ስልጣን በላይ የሆነ ትርጉም አለው። የጁብሊ ቤተ መንግስትና የረር ንግሥት ኤልሳቤጥ ዳግማዊት በአዲስ አበባ ቆይታቸው የተስተናገዱት በአፄ ኃይለስላሴ ቤተመንግስት ቤተ ነበረ። አሁን ብሔራዊ ቤተ መንግስት ብለን የምንጠራው የቤተ መንግስት ደግሞ ለየረር ተራራ እጅግ ቅርብ ነው። ንጉሰ ነገስቱ ንግሥቲቱ ለየረር ተራራ ቅርብ በሆነ ስፍራ ማስተናገዳቸው የረር ለአዲስ አበባ ያለውን የማይናወጽ መንፈሳዊ ጥበቃና ስልጣን በስውር ለማሳየት የታሰበ ነበር ብለው ይገምታሉ። ንግስቲቱ በቆይታቸው ወቅት የኤረርን ተፈጥሯዊ ኃይል በዙሪያቸው እንዲሰማ ማድረግ ስትራቴጂ አላማቸው ነበር ወይ ጉሰ ነገስቱ ስልጣናቸውን ከመንፈሳዊ ጥበቃ ጋር ያቆራኙት ነበረ። በኤረር ተራራ ላይ በሚገኙ ዋሻ ገዳማትና ቅዱስ ስፍራዎች ውስጥ ለሀገር ሰላምና ለንጉሳዊው ስርዓት ከፍተኛ ምስጢራዊ ጸሎቶችና ስርዓቶች በውስጥ በውስጥ ይደረጉ ነበረ። ይህም ቦታውን ለንጉሳዊ ስልጣን የመጨረሻ መጠባበቂያ ኃይል ያደርገዋል። ንግሥት ኤልሳቤጥ ወደ ኢትዮጵያ ከመምጣታቸው በፊት ብሪታንያ በጣሊያን ወረራ ላይ የነበራት ሚና ታላቅ የዲፕሎማሲያዊ ክህደት እንደነበር ይታወቃል። በ1930ዎቹ አውሮፓ በጀርመን ስጋት ሲዋጥ ብሪታንያና ፈረንሳይ የፋሽስቱ መሪ ሙሶሎኒን ከሂትለር ጎን እንዳይሰለፍ ለማረጋጋት ፈልገው ነበረ። ለዚህም ሲባል ኢትዮጵያን የፖለቲካ መስዋዕትነት አድርገው አቀረቡ። ይህ በ1935 ዓ ም የተደረገው ሚስጥራዊ ስምምነት የኢትዮጵያ ሉዓላዊነት ለመሸጥ የተደረገ ድርድር ነበረ። ብሪታንያና ፈረንሳይ ለጣሊያን ሁለት ሶስተኛ የሚሆነውን የኢትዮጵያን ግዛት ለመስጠት ዝግጁ ነበሩ። ይህ ድርጊት የዓለም አቀፍ የሞራል ውድቀትን የሚያሳይ ሲሆን በንጉሠ ነገሥቱና በብሪታንያ ዘውድ መካከል የተፈጠረውን ትልቅ ታሪካዊ ዕዳ መሰረት የጣለ ነው። አፄ ኃይለ ሥላሴ ከሀገር ወጥተው በሊግ ኦፍ ኔሽንስ ያደረጉት ንግግር የሞራል ድል ቢሆንም የብሪታንያ የፖለቲካ ፍላጎት ግን በሞራል ላይ አሸንፏል። ንጉሠ ነገሥቱ ወደ እንግሊዝ መሄዳቸው ለኢትዮጵያ ነፃነት የመጨረሻው ስልታዊ ምርጫ ነበረ። የ1941 ነፃ ማውጣት፣ ብሪታንያ ኢጣሊያ በሁለተኛው የዓለም ጦርነት ከጀርመን ጋር ስትሰለፍ የራሷን ስትራቴጂካዊ ፍላጎት ለማስጠበቅ ወደ ኢትዮጵያ ተመለሰች። ይህ ነፃ ማውጣት ለብሪታንያ የቀይ ባህርን መቆጣጠርና በአዲስ አበባ አስተዳደር ላይ ተጽዕኖ የማስፈን ዕድልን ፈጠረ። ንግሥቲቱ ከዓመታት በኋላ መምጣታቸው ይህንን ታሪካዊ ቁርኝት አዲስ ምዕራፍ ለመስጠት ነበረ። ንግሥቲቱ ታዲያ በስምንት ቀናት የኢትዮጵያ ቆይታቸው ከቀላል የቱሪስት ጉብኝት በላይ የሆኑ ቁልፍ መንፈሳዊ ማዕከላትን በኢትዮጵያ ጎብኝተዋል። ከጎበኟቸው እጅግ ቁልፍ የኢትዮጵያ ምሥጢራዊ ቦታዎች መካከል አንዱ የቃል ኪዳኑ ታቦት ነው። ንግሥቲቱ የአክሱም ኦርቶዶክስ አብያተ ክርስቲያናትንና የጥንታዊ ሐውልቶችን ጎብኝተዋል። ንጉሠ ነገሥቱ ንግሥቲቱን ወደ አክሱም በማምጣት ለብሪታንያ ዘውድ የኢትዮጵያ ሰለሞናዊ ስርወ መንግስት ህጋዊነትና የቃል ኪዳኑ ታቦት ጠባቂነት የማይናወጽ መንፈሳዊ ስልጣን መሆኑን በይፋ አረጋግጠዋል። ይህም የኢትዮጵያን ስልጣን ከአውሮፓ ታሪክ በላይ የተመሰረተ መሆኑን ንጉሱ ለንግስቲቱ ያሳዩበት ነው ተብሎ ብዙዎች ዘንድ ይህ ተግባራቸው በአዎንታዊነት ተወስዷል። ሌላው የጎበኙት ትልቅ ምሥጢራዊ ስፍራ ላሊበላ ነው። ንግስቲቱ ቤተ ጊዮርጊስን ጨምሮ በአንድ አለት ላይ የተቀረጹትን የላሊበላ አብያተ ክርስቲያናት ተመልክተዋል። ላሊበላን መጎብኘት ያልተለመደ የኢትዮጵያን የሥነ ሕንፃ ጥበብ ማሳየት ብቻ አይደለም። መላእክት ሰሯቸው ተብለው የሚታመኑት አብያተ ክርስቲያናት ለዓለም በማሳየት አፄ ኃይለ ሥላሴ ኢትዮጵያ ከምድራዊ ሳይንስ በላይ የሆነ ሰላማዊ ድጋፍ እንዳላት ለኃያላን ለማስተዋወቅ ላሊበላን እንዲጎበኙ እንዳደረጉም ይህም ተግባራቸውም በአውንታ ተወስዶላቸዋል። የጣና ገዳማት የጣና ገዳማት ንግስት ኤልሳቤጥ በኢትዮጵያ ባደረጉት የስምንት ቀናት ሚስጥራዊ ቆይታ መካከል ከጎበኟቸው ታላላቅ መንፈሳዊ ስፍራዎች መካከል አንዱ ነው። ንግስቲቱ የጣና ሐይቅንና በደሴቶች ላይ የሚገኙትን ጥንታዊ ገዳማትና የነገስታት መቃብሮችን ጎብኝተዋል። እነዚህ ገዳማት የኢትዮጵያ የማይተካ ታሪካዊ ማህደር ናቸው። ንግስቲቱ መምጣታቸው ለብሪታንያ ዘውድ የኢትዮጵያን የውስጥ እውቀትና የሰለሞናዊ ቅርሶችን በቅርበት የማየት ፍላጎት ነበራቸው። በተጨማሪም ንጉሠ ነገስቱ የጎንደርና የጎጃም ነገስታት የሚቀበሩበትን ስፍራ በማሳየት የኢትዮጵያን የስልጣን ታሪካዊ ቀጣይነትም አረጋግጠዋል። የቀዝቃዛው ጦርነትና የንጉሳዊ ህልውና የጂኦ ፖለቲካዊ ውድድር በኢትዮጵያ ላይ አሜሪካና ብሪታንያ። በ1960ዎቹ ኢትዮጵያ በዓለም የኃይል ማዕከልነት ለአሜሪካ እያዘነበለች ነበረ። የንግሥቲቱ መምጣት ብሪታንያ አሁንም በአፍሪካ ቀንድ ውስጥ ከፍተኛ ተጽዕኖ እንዳላት ለማሳየት የተደረገ የብሪታንያ የመጨረሻ ዲፕሎማሲያዊ ጥረት ነበረ። ንግስቲቱ መምጣታቸው አጼ ኃይለሥላሴን ከምዕራቡ ዓለም ጋር በማሰለፍ በአካባቢው እየተስፋፋ ያለውን የኮሚኒስት ተጽዕኖ ለመግታት ያለመ ስትራቴጂ እንደነበር ይገመታል። ንግስቲቱ ለየረር ተራራ ቅርብ በሆነ ስፍራ መቆየታቸው ንጉሰ ነገስቱ ኢትዮጵያ በምድራዊም ሆነ በመንፈሳዊ ኃይሏ የማይናወጽ ዘውድ እንዳላት ለማሳየት ያደረጉት ጥረት ነበረ በሚል ብዙዎች ይህንንም በአውንታ ወስደውላቸዋል። ንግስቲቱና ንጉሱ የዓለም ጥንታዊ የንጉሳዊ ስርዓቶች ተወካይ ነበሩ ማለት ይቻላል። በጊዜው መገናኘታቸው ለዓለም ሁሉ ንጉሳዊ ስርዓቶች በዘመናዊው ዓለም መቆየት ይችላሉ የሚል መልእክት ያስተላልፍ ነበረ። ቢሆንም ግን ንግስቲቱ ወደ ኢትዮጵያ በመጡበት ማግስት የኢትዮጵያ ንጉሳዊ ዘውዳዊ ስርዓት ተናደ እንጂ። ታዲያ ንጉሡ ኃይለ ሥላሴ የሀገርን ሚስጥር አሳልፈው ሰጡ ያኔ ወይስ የኢትዮጵያን የዘውድ ክብር ለዓለም አሳዩ የሚለው ብዙዎችን በሁለት ጎራ ከፍሎ የሚያጨቃጭቅና የሚያነታርግ ጉዳይ ነው። አፄ ኃይለሥላሴ የኢትዮጵያን የዘላለም ሚስጥራት ለዓለም ሀያላን አሳልፈው ሰጥተዋል የሚለው ክስ ከ1935 የብሪታንያ ክህደትና ከሀገር በቀል እውቀቶች መዳከም ጋር ተያይዞ ትልቅ ክብደት አለው። ንጉሠ ነገስቱ ያደረጉት ነገር የማይቀረውን የዓለም ኃይል በመጋፈጥ የኢትዮጵያን ታሪካዊና መንፈሳዊ የበላይነት በዓለም መሪዎች ፊት በማስመዝገብ ዲፕሎማሲያዊ ድጋፍና ዓለም አቀፍ ክብርን ማሰባሰብ ነበረ። ቃል ኪዳኑ ታቦት በኢትዮጵያ መኖሩን በንግሥቲቱ አማካኝነት ማረጋገጥ የዓለምን ትኩረት ወደ ኢትዮጵያ ዙሯል። የንግሥት ኤልሳቤጥ የስምንት ቀናት ቆይታ በኢትዮጵያ በየረር ተራራ መንፈሳዊ ሚስጥር፣ በጣና ገዳማት የታሪክ ጥልቀትና በቀዝቃዛው ጦርነት ውጥረት የተጎነጎነ ነው። ይህ ጉዞ የብሪታንያ ታሪካዊን ዕዳ ለማስተሰረይና የኢትዮጵያን ስልጣን በዓለም መድረክ ላይ ለማወጅ የተደረገ ታላቅ የንጉሳዊ ሴራ እንደነበረም ይገመታል። አፄ ኃይለሥላሴ የየረርን ምስጢር ጨምሮ የሀገራቸው ምስጥራት አሳልፈው ሰጡ ወይ? ወይስ ስልታዊ ብልህነትን ተጠቀሙ? የቀዝቃዛው ጦርነትን ተጠቅመው ለኢትዮጵያ ዘውድ ክብር ተዋጉ ወይስ የሀገራቸው ምስጢር አሳልፈው ሰጥተዋል ብላችሁ ታስባላችሁ? እስቲ አስተያየታችሁን ከታች በኮመንት መስጫው ላይ አካፍሉን። ይህንን እጅግ ታሪካዊና ምስጢራዊ የሆነ ቪዲዮ ሌሎች ሰዎች ጋም እንዲደርስ አጋሩልን። በሌላ መርሃ ግብር ደግመን እስከምንገናኝ በቸርቆዩን አበቃ ነው።